የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ልማትና አስተዳደር ኤጀንሲ ዋና ስራ አስኪያጅ ኢንጂነር ካሳይ ተክሌ እንዳሉት በተያዘው በጀት አመት በመስኖ ተቋማት ጥናትና ዲዛይን እንዲሁም በግንባታና በተቋማት አስተዳደር የተሻለ ስራ እየተሰራ ይገኛል። በክልሉ በሶላር ፓምፕ ከሚለው አነስተኛ የመስኖ ፕሮጀክቶች ጀምሮ እስከ ከፍተኛ ግድብ ጥናት ያሉ ስራዎች ላይ ውጤታማ ተግባራት መከናወናቸውን አስረድተዋል። ከዚህ ቀደም የመስኖ መረጃዎች የተሳሳቱ እንደነበሩ ገልጸው፣ መረጃውን ለማጣራትም በዘመናዊ መሳሪያዎች በተደገፈ መልኩ ቆጠራ በማካሄድ ትክክለኛ መረጃ ተደራጅቷል ነው ያሉት። በክልሉ በተለያዩ አካባቢዎች በብላቴ ወንዝ ላይ የመስኖ ፕሮጀክቶች በመኖራቸው በበጋ ወቅት የውሃ እጥረት እንዳይገጥማቸው በውሃ አጠቃቀም ላይ ውይይት በማድረግ የጋራ የመግባቢያ ሰነድ የመፈራረም ስርዓት በመካሄዱ ከዚህ ቀደም የሚገጥም የነበረው የውሃ አጠቃቀም ችግር መቀረፉን አስረድተዋል። በውሃው አጠቃቀም ስርዓት ላይ ሰፋ ያለው ውይይት በማድረግ ና የጋራ የመግባቢያ ሰነዶችን በመፈረም በዛ የመመራትና

እንደዚህ ክሪቲካል የሆነ የውሃ አጠቃቀም ችግር ያልገጠመንና እሱን በደንብ ማናጅ ያደረግንበት አንዱ ጥሩ ውጤት ተገኘ ብለን በበጀት አመቱ አስራ ስድስት የመስኖ ፕሮጀክቶች እየተገነቡ እንደሚገኙና ሰፋፊ ወንዞች በሌሉባቸው መዋቅሮች ሰባ ሶላር ፓምፖችን በመትከል በተገኘው የውሃ አማራጭ ለማልማት እየተሰራ መሆኑን አብራርተዋል። በበጀት አመቱ ዘጠኝ የመስኖ ፕሮጀክቶችን ለማጠናቀቅ ታቅዶ እስካሁን ባለው ሂደትም አስር የመስኖ ፕሮጀክቶች ተጠናቀው አምስቱ ተመርቀዋል። በዚህ አመት እንደ ቅድ ወደ አስራ ስድስት መስኖዎችን እያከናወን ነው እያከናወን ማለት ነው። በተለያየ መዋቅራችን ያ ብቻ ሳይሆን ሌሎች እንደዚህ ሰፋፊ ወንዞች የሌሉባቸው አካባቢዎች እንደ ቀቤና ልዩ ወረዳ ማረቆ ልዩ ወረዳ እንዲሁም ዌራ ዲጆ ላይ በሶላር ፓምፕ የሚለው ነው ወደ ሰባ ሶላር ፓምፖችን ለመትከል አሁን በየመዋቅሩ እየተሰሩ ነው ያለው በጉራጌ ዞን አበሽጌ ወረዳ ቱባ ና ተሌሌ ቀበሌ የተመረቀው የሬቦ የመስኖ ፕሮጀክትም በአጭር ጊዜ ውስጥ በመጠናቀቁ ልምድ የሚወሰድበትና ፕሮጀክቶቹ ክትትል ከተደረገላቸው በተያዘላቸው ጊዜ መጠናቀቅ እንደሚችሉ ያሳየ ነው ብለዋል። የመስኖ ፕሮጀክቶች ሰባ ሄክታር መሬት ማልማት የሚችል ና ሁለት መቶ ሰማኒያ አባወራ ና ማወራዎችን ተጠቃሚ የሚያደርግ ና በሰባ ነጥብ ዘጠኝ ሚሊዮን ብር የተገነባ መሆኑን አስታውቀዋል። ይሄ ፕሮጀክት ከኮንትራት አስተዳደር ና ከግንባታ መምራት አንጻር ጥሩ ልምድ የወሰድንበት የፕሮጀክት ክትትልና ግምገማ ስትሮንግ ከሆነ ወይም ጠንካራ ከሆነ ፕሮጀክቶች በተያያዘላቸው የጊዜ ሰሌዳ ማለቅ እንደሚችሉ ትምህርት የወሰድንበት እና አልሞስት ወደ ሰባ ሄክታር የሚያለማ ና ሁለት መቶ ሰማንያ አባወራ ተጠቃሚ የሚያደርግ ለዚህም ሰባ ነጥብ ዘጠኝ ሚሊዮን ብር ያህል ወጪ የወጣበት መስኖ ፕሮጀክት ነው የሬቡ የመስኖ ፕሮጀክትን ጨምሮ ወልዲያ ኮሾ ኤልኩሜ ና አመካ የመስኖ ፕሮጀክቶች የተመረቁ ሲሆን 765 ሄክታር መሬት የማልማት አቅም ያላቸውና 360 አባወራዎችን የሚያስጠቅሙ ናቸው ብለዋል የመስኖ ፕሮጀክቶችን ለማጠናቀቅ 393.2 ሚሊዮን ብር ወጪ መደረጉን ስራ አስኪያጁ ጨምረው ገልጸዋል አጠቃላይ እስካሁን ድረስ የተመረቁ ፕሮጀክቶች ወደ 765 ሄክታር የማልማት አቅም ያላቸው 3 ሺህ 60 ማባዋራ ተጠቃሚ የሚያደርጉ እነዚህን ፕሮጀክቶች ደግሞ ለመጨረስ እንዳጠቃላይ 393 ነጥብ ሁለት ሚሊየን ብር ወጪ የተደረገ መሆኑን እነዚህ ወጪዎቹ በተለያየ በኤስዲጂ ሼዴፕ በግብርና ሚኒስቴር የሚደገፍ እንዲሁም በኤፍኤስአርፒ የሚደገፉ ፕሮጀክቶች ናቸው። መስኖ ተቋማት ከተገነቡ በኋላ የማስተዳደርና ጥቅም ላይ የመዋል ችግሮች ይስተዋላሉ ያሉት ኢንጂነር ካሳኤ ችግሩን ለመቅረፍ የተለያዩ አደረጃጀቶችን በመፍጠር ስልጠና መሰጠቱን አብራርተዋል።